በጣም አስቸጋሪ ነው፣ እንግዲህ በባል እና ሚስት መሀል ሰው መግባት በጣም በጣም በጣም ከባድ ከባድ ነው። እንግዲህ ናሆ በጣም ተቀይረዋል። ወደ ጸበል የሚወሰዱት ነው። ጸበሉ ወስቶት እንግዲህ የምንም ሊሻለው አንቻለም ማለት ነው። ከቤቱ አስጠላው፣ ከቤት አስጠላው ማለት ነው። በጣም የሚገርም ነገር ነው እንግዲህ ይሄ ነገር እውነት የሁሉም ሰው ትምህርት ይሆናል ማለት ነው። በጣም የሚያስጠላ ነገር ነው ማለት ነው። እና አሁን እንግዲህ እንደተባለ ሳይሆን እንዳንተባለ ሆነ ማለት ነው። ና ውብዬ አሁን በችግር ላይ ያለችው በጣም አስቸጋሪ ነገር ነው። አሰላም አለይኩም ራህመቱላሂ ወበረካቱ። የቻና ቤተሰቦች የሚናችሁ ሰላም ናችሁ? ሰላማችሁ በዚህ ስትረፍረፍ ይበርላይ ሰላም ሰላም፣ ክርስቲያኖች እኔ ናችሁ ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብሰብ፣ እስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁሉ ቤተሰብ ደግሞ እንደተለመደው ሼር፣ ላይክ በማድረግ አበረታቱኝ እላችኋለሁ። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀር ነገር አላህ ይጠብቀን እላችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ውብዬና ናሆ ማለት ነው። እዛ ቀን እንደነገርኳችሁ እንግዲህ ውብዬ ሰፕራይዝ አድርጋ እስቲ ይህ ልጅ ከተሻለው ላስተካክለው ብላ እንግዲህ ፍቅር ያለው ፍቅራቸውን ምናቸውን እንግዲህ አይታችኋል። በቤት ውስጥ ሰፕራይዝ አድርጋ ምን ብላ እሷን ፈገግ ብላ ልብሷን ቀይራ፣ ቤቷንም እንትን ብላ ተስተካክላል። ልጆቹም የሚያግዟት የስራ ተሷ ጋር የሚሰሩት እነሰላም ሁሉም ቀጥራቸው አምጥታ እንግዲህ ይህ ልጅ ይመለስልኛል ብላ ወንድሙም ዳጊም ነበረ። ብዙ ነገር አድርጋለች። እንትኑም ብሩን አውልቆትም ነበረ። ያን ዳጥሉታለች እንጂ ጂጂ ብርም እንግዲህ መተት ተደርጎበት ያን ብር አውጥቶት ነበረ። ትሸርቱን ምናምን ቀይራለት ነበረ። ብቻ አላቅም፣ መልሶ ተቀየረ፣ ወደ እሷ ሄደ። እሷ ደግሞ ሞታለው እንጂ አናንተን ከተለየው ክቶ ሞታለው እንጂ ያለች ጂጂ ማለት ነው ከዛ እንደዛ ስትል እንግዲህ ውብዬ በጣም ትልቅ ትልቅ ምርጫ ሰጥታው ነበረ እንዲስተካከልላትና እና የፖሊስ አሳልፋ እንዳትሰጥ እንዳታሳስረው እንዳትከሰው፣ ልጆቼ በኋላቸውን እንግዲህ ቁስል አላስቀምጥም እኔ እንግዲህ እመክረዋለሁ። መክሬው እንግዲህ ይስተካከልልኛል ብላ ሞክረዋለች ማለት ነው። እንግዲህ አይታችኋል ማለት ነው። ብዙ ነገር አድርጓት ተርግዝናዋ ጀምሮ እስከ ስትወልድ ድረስ ብዙ ነገር አሰቃይዋት ይሄ ነገር ደርሰብኛል ምናምን ሳትል እንግዲህ ሳት ሳትሰለች ምን ሳትል እንግዲህ እሱን ለማሳመንና ወደ እሷ ወደ ልጆቿ ለማስገባት ሞከራ ነበረ ማለት ነው ይሄ ነገር አንተ ሳካማል ሆነ ማለት ነው እንግዲህ ዛሬ ምኑ ዋናው ምኑ ተፈጠረላቸዋለሁ ዛሬ ውብዬ ጸጉር ቤት ሄደች ልጇን አስቀምጣ ማለት ነው ጸጉር ቤት ሄደችበት እንግዲህ እናሆ አንኳኩቶ ገባ አላቸው፣ አለው ሲያስ ምንም ሲያንኳኳ ልክ ብሎ ነው እየገባው፣ ሲገባ ምነዳጊ ሁሉም ሰላም አለች። አንድም ልጅ አለ ስሟላቀው ይቅርታ እነሱ ተሰብስበው እንግዲህ ባሉበት ልጄን ብሎ ልጁን ልጇን አቅፎ ቁጭ አለ። ልጁን እላችኋለሁ፣ ልጁን አቅፎ ቁጭ አለ። ውብዬ እንግዲህ እነሱ ደግሞ ውብዬ ትመጣለች ብሎ ደነገጡ። ምክንያቱም እንዳይገባ ብላለች። እንግዲህ እንዳይገባ የሄደበት ይሄድ፣ ቤትም ልጅም የለውም፣ ምንም የለውም። በእኔም እና ሊገባ ደግሞ እንዳልፈ አልፈልግም። ስለዚህ ማንም ሰው እንዳታስገቡ ብላ ሄደች ነበረ ማለት ነው። እንግዲህ ውብዬ ከፀጉር ቤት ስትመጣ ናሆን ልጁን አድርጋ ላይ ቁጭ ብሎ እያጫወተ ነው፣ እያጫወተ ነው። እነሱ ቆሞ እየለመኑት ነው። ልጃት ልጁ ታስጠን ብሎ ማለት ነው። ከዛ ናሆ ደነገጠች፣ ውብዬ ደነገጠች። እንዴት ነው የምታስገቡት? ምን ተባቢ ምን ብያችሁ ነበረ? ማንም ዘርዛራ ተማንም እንትን ተዘላዘለ መጣችው አርጋይ ለምድ ታስቀምጡብኝ? እኔ ናሁ በቃ ከእንግዲህ የኔ አንተ እኮ ተበቅተናል። ብዙ እድር ሰጥቼ አለው። ልጆችን ልታይ ልጆችን አቅፈ ልትቀመጥ። ብዙ እድር ሰጥቼ አለው። አንተ ግን ያድል አንተጠቀምክበትም። አሁን ከየትም ላምጣ ብትል አታመጣው። እኔም ምኔም ከአንተ ምብስ ጨካኝ ነኝ። ከእንግዲህ ጨካኝ ነሽ ብለኸኛ፣ ጨክና እንደው ከእንግዲህ በቃ እኔም አንድ አላማ ነው፣ ልጆቼን ብቻ ነው። እሺ ልጆቼን ማየት መብት የለኝም? ያላት። የለህም ከእንግዲህ። ምን ልጆች አለ። የትኛው ነገር ስታረግልኝ ነው? የትኛው የልጆች ስታረግላቸው አሁን ልጆች ልጆች የምትለው? ምንም የጎደለብኝ ነገር የለም። ብዙ ነገር የሰራሁልሽ ነው አላት። ምንም የሰራህ ነገር የለም። ልጆችህን እንግዲህ ተሴት ጋር ስለሄድክ፣ ተሴት ጋር ወጠ ተሴት ጋር ስለሄድክ ነው የልጆች ምንም የጎደለባቸው ነገር የለም። ልጆቹ ኮና አሁን የሚፈልጉት የአባታቸው ጠራር እና የአባታቸው ቤት ቁጭ ብለህ እንድታጫውታቸው ነው። ምሽ ላዚም እዛ ከልጆች ዘክረህ እዚህ ዘለህ ዘለህ መታ እዚህ እነሱ ምስምበት ነገር የለም። እኔ ልጆቼ በአንተም አልፈልግም አባትም የላቸውም ራሴ አኖራቸዋለሁ አለችው። አይ ልጄን አጫወታለሁ ብሎ ጭራሽ እግሩን ዘርግቶ ቁጭ አለ። እሷ ውብዬ ደግሞ ከልጆቹ ጋር ተጣላች። ለምን እኔ ከፈታችሁ ትዛ ቀድሞ ብያችሁ ነበረ ለምን ከፈታችሁ ለምን ገባችሁ ልጆቹስ ልጅዋስ ለምን አቀፋት? አሁን ተስዋጋ የተሻሻሸበት የተታሻሸበት ቲሸርት ላይ ልጇን ያዘብኝ፣ ልጇን ብትታመምስ ብላ እንግዲህ ውብዬ በጣም ተናዳለች ማለት ነው። የባክህ ናሆ ውረድልኝ፣ የባክህን ልለምንህ አሁን እኔ ብዙ ድል ሰጥቼ ያለው ድሉና ትጠቀምክበትም፣ የባክህን ውረድልኝ ብላ እየለመነችው ነው። ሰላምን በቃ ይበቃሃል፣ ከእንግዲህ ልጅቷን አይተሃታ፣ ልጅቷን ስጠንና ሂድ ስትለው ምን አገባሽ? የልጅ ጣም አታቂው አንቺ መኮን ልጅ አለሽ እኛ የልጅ ጣማ ታቂው? ሞይ እኔ ገና ልጄ ናፍቃኛለች ብሎ አስር እየሳሳ ማለት ነው። ልጅቷ ማለት እንግዲህ ዳጊም ወንድሙም ለምንድን ነው አንተም ልጅቷን መሰጣ ለምን መጣ ብሎ ዳጊም እየለመነው ነው። ዳጊም ስለምነው እንደ ዳጊ ላይ እንትናል ና ያ ወንድሙ ተናሽ ወንድሙ ነው። ሂድ ውጣ፣ እንደዋታ አንፈልገም ሂድ ውጣ አለው። እንዲህ ምኑ ምንና ነው አምጣ ስለው ሊመታውም ራሱ እያዘው ማለት ነው። ከዛ ልጅቷ እንትን ለየት ያለ ምና እናፍቃኛለች። ስሟ ደግሞ ማን ነበር ስም አውጥቶላት፣ ስሟ ደግሞ እርግብ ነው ያላት። እርግቤ እርግቤ ያለ ይስማት አለ እጇን ማለት ነው። አቅፏት ቁጭ ብሎ ማለት ነው። እኔ እሺ ተነሳለ ልጅቷ እኮ ገና ጫንትናት ራስናት ላጥባ ስትለው አይ እኔ አጠገቤ ቁጭ ያለች እኔ ካንተ ጋር ተስፋ የተሻሸህበት ነው። እንዲመጥቼ ቁጭ ምልልህ አለችው። ውብዬ ማለት ነው ምን ማለት ነው። እኔ ቁጭ ብዬ ስላት አልልም። ቁጭ አልልም፣ ውጣልኝ። እንዶታ አርጋ የላይ ተነሳ፣ ና እዛ ሳሎና ቁጭ ብላ ሳሎና ሂድና አውራ አለችው። አልልም እኔ መምቴ ነው አርጋችን እኮ ነው አላት። አርጋችን ነው አንነሳም አላት። ምን ምንም አይነት አርጋ የለህም እዚህ ቤት፣ ምንም አይነት ነገር የለህም ከእንግዲህ ውጣ አለችው። እሺ ልጄን ልጄን አንዱ ልጅ አያቱ ጋ ወሰድሽው፣ እሷ ቤተሰብ ነው ጋር ነው ልጇን አንዱ ወንድ ልጅ የሄደው ማለት ነው። ልጄን አያቱ ጋ ወሰድሽው፣ እሷን ደግሞ እኔ ወስታለሁ አላት። እስቲ ወንድ ነህ አለችው። በቃ እኔ ደግሞ ሂጄ ማረገውን እኔ ታያለች። ልጄን ሂጅ ካላመጣ ኋላት። እስቲ ወንድ ነህ አንተ ወንድ እናት አልወለደችም ወንድ ነህ አለችው። እሱ ሄደው እንግዲህ ውብዬን ቤተሰብ ጋር ነው ልጅ ያለው የውብዬ ቤተሰብ ጋር ነው ወንድ ልጁ እያለው ማለት ነው። ከዛ ሄዶ ሊ ነ ጥቃት የፈለገ ነው። እሷ ደግሞ አያቷ ጋ ያው ዚህን ልጅ ህጻን ስላለባት እነሱ እናቷ ጋ ወስታ ነው ያስቀመጠችው። ከዛ እሱ ደግሞ ትንሽ ነገር እያለቅሳ ልጁ ማለት ነው። እውነት ልክ እሷና ናሆ ሲጣሉ አንድ ቀን ትዛላለ እንደው ካያችሁ ማለት ነው ሁለቱም ሲጣሉ አለቀሰ። በጣም ነው ያለቀሰው ልጁ ይፈራል ማለት ነው። የእሱ ነው መሰለኝ፣ እዛ ወሰደችው እና ሂጂ ያመጣለሁ እኔ መምታለኝ የልጅ መምታለኝ አለ። በቃ ታቃላችሁ፣ ባልና ምስ ሲጨቃጨቅ በጣም ያስጠላል። እኔ ተሁሉም የሚከብደኝ ምን መሰላችሁ? ባልና ምስ ሲጨቃጨቁ ወላይ፣ እንኳን እንኳን እንደዚህ የራስ ሰው ማለት ነው። እንኳን የራስ የኛ ሰው ማለት ነው። እዚ ራሱ አረቦቹ ራሱ ባልና ሚስት ሆነው የምሰሩበት ቤት ትንሽ ጭቅጭቅ ካለ በጣም ያስጠላል ማለት ነው። እውነት እኔ ለምን መጣው ነው ምለው በቃ ለምንስ ለምን በቃ ትዳር ካፍንጫ ነው ምለው ማለት ነው። እና አሁን የእነሱ ጭቅጭቅ ልጃቸው ሁሌ እያለቅስ ነበረ፣ ሁሌ እያለቅስ ነበረ ልጃቸው ሲንት ሲጣሉ፣ ወይ ውብዬ ስታለቅስ ካያት ወይ ደግሞ ናሆ ሲያለቅስ ካያ ይሄ ትንሹ ጩጬ ልጅ ወላህ እያለቅስ ነበረ ማለት ነው። የሱን ነው ፈርታ ነው መስለኝ አባቷ ጋ ወሰደችው እዛ ማለት ነው። ከዛ ያው እሱ እኔ ሄጄ ከዛ ነው ማመጣ አለችው። አላት አታመጣም እስቲ ወንድ ነህ አለችው። እኔ ማረገውን አረጋለሁ ታያለች። የዘላለምሽ ማይጸድቅሽ ነገር ነው ማረግብሽ አላት። እስቲ ወንድ ነህ አንተ አርገውና እኔ እናንተ ንታያለን አለችው። እኔ ከእንግዲህ እኳ አልፈልግህም። ለምን ትገባብኛለህ? እኔ እናንተ የቤት መግባት መብት የለህም ከእንግዲህ ከኔ ጋር መቀመጥ መብት የለህም። እኔ እናንተ በቃ ተለያይተና፣ ለምንድን ነው የምትመጣብኝ? አንፈልግም ብለ ከሴት ጋር ሄደሃል ማለት ነው አይደል? እኔ ደግሞ ቆጭ ብዬ ልጆችን፣ አሳድጋለሁ ስለዚህ ልጆችን ስለማሳደግ መጣ አትረብሸኝ። እኔ አንፈልግህም። አንተ ሂድ፣ የፈለከው በቃ ሂድ፣ ሂድ። በቃ ልሂድ ብለሃል፣ ሂድ እኔ ብዙ አማራጭ ሰጥቻለሁ። ልጆችህን ልታሳድግ ቁጭ ብለህ ሀያ አራት ሰዓት ልጆችህን ልስም ከፈለክ እድል ሰጥቻለሁ። ይህን ይህን አላልኩህም? በስነ ስርዓት ተቀብዬ ነው እድል የተሰጠሁ። ከይህን እድል ግን አንተ መቀበልና ዋጋ መክፈል አንቻልክበትም። ስለዚህ የሱ ስለሆነ እኔ አሁን ምንም ነገር ምን ነገር የለም። ከዚህ ቤት ቀጥ ብለ ውጣልኛል። ብዙ አልወጣም አለ። በጣም እንደ ውሻ አታደርግኛል አለ። እኔ እንደ ውሻ ማላረግኮ ማለት በቃ እንደ ውሻ ምን እንደ እብድ ታረግኛለሽ። ውጣ ውጣ ውጣ ትኛለሽ። ቀስ ብዬ ነው የምወጣው። እኔ ልጄን ገና ናፍቆኛል። በደንብ ነው አላየኋትም ልጄን ብሎ እንግዲህ ቤተሰብ እውነት በጣም የሚደብር ነገር ማለት ነው። እንግዲህ ዳጊም እዛ ቀን እንግዲህ ጸበል እንወስደዋለን እያለ ነበረ። ጤነኛ አይደለም። ጸበል ሄዶ ይወስዳል አስረ ነው ያለው ነበረ። እሱ ግን ሊሄድም ፍቃደኛ አደለም እንግዲህ ይሄ ሁሉ የሚያመጣው ማነው ሴት ነው በሴት ላይ ሴት ማለት ነው ሴት እራሷን የምታወድቅበት ሳታቅ ነጊ ምን እንደሚደርስባት ሳታቅ የሰው ባልትነጥቅና የሰው ቤት እንዲትበትናለች ጥሩ አደለም ማለት ነው ሀራም ጥሩ አደለም አሁን ውብዬ በጣም ችግር ላይ ነው ያለችው ማለት ነው ተጨናንቃለች በዛ ላይ ደግሞ የልጆቹ የሁለት ልጆች አባት ነው። በዛ ላይ ገና እራስ ናት ክርስትና ገና እንትን ያላሉ ሰው ናቸው። እና ብቻ እንደዚህ ሲሆኑ በጣም ከባድ ነው። በጣም በጣም ይከብዳል። በነገራችን ላይ እንደዚህ አይነት ነገር ብዙ ቦታ ነው የሚገጥመው ማለት ነው። ባልና ሚስት ጭቅጭቅ፣ ጭቅጭቅ ድሮ እየቀረ ነገር እውነት እንደዚህ ጭቅጭቅ ምንድን ነው አለ። በዛህ አለ ፍቅር ከሌለ ወዳው ሳትጋቡ መቶ ማለት እውነት። ፍቅር እንደዚህ ፍቅር ከሌለ ሰላም ከሌለ ማለት ነው በቃ ሳትጋቡ መቶ። በቃ በአሁን ጊዜ እንደዚህ አይነት ነገር ቀርተዋል ማለት ነው። እንዴ እናንተ ምን ሆናችሁ? እንዴ ልጆች፣ ልጆቹ እራሱ በእናንተ ጥሩ ነገር ማስተመር፣ ፍቅር ሰላም ማስተመር፣ ጥሩ ነገር ማስተመር አለባችሁ እንጂ እንደዚህ እየተጣላችሁ እንደዚህ እየሆኑ ማለት ነው። እንዴት ነው ልጆቹስ? ምን ወደፊታቸው? እንዴት አድርጎ ነው የሚማሩትስ? እንዴት አድርጎ ነው ተሰው የሚቀመጡትስ? እንዴት አድርጎ ነው የሰው ክብር የሚሰጡት ማለት ነው? ወይስ የሚስታቸው ክብር የሚሰጡት ማለት ነው እንዴ። ናሁታ አሁን ጀምረ አሁን እንተ እንደዚህ እንተ እኮ ስታረጅ መጭራሽ ጭራሽ ጨቅጫቃ በቃ። እንደዚህ ሴት ሴት የሚወድ ሰው ደግሞ ጥሩ አይደለም ማለት ነው እንዴ። አንተ ተውብዬ ሌላ አንፈልግም ያልካል ነበረ። በቃ ምንድን ነው እንዴ? ምን ሆናችሁ ነው? እውነት በጣም ነው የሚደብርባችሁ እንደዚህ ስትጣሉ እና አያምርባችሁ፣ ምንም ነገር በነገራችሁ ላይ እንዲሁ ስትጣሉ አንዴ ስትሆኑ ማለት ነው ምንም አያምርባችሁም። እናንተ አንድ ላይ ሆናችሁ ፍቅር ሰላም ሆናችሁ ቁጭ ብላችሁ ሰውን እንደዚህ ያላችሁ ክብር፣ እውነት በጣም ጥሩ ሰው ነበራችሁ። ግን አሁን ምን እንዳበለሻችሁ ያው ጊዜው ነው አሁን አይፈረድባቸው። አሁን የጊዜው ዘመን ነው እንደዚህ የሚያበላሻችሁ ማለት ነው። እና በጣም ነው የሚያስጠራው። እንግዲህ እኔ ወላይ በዛ ቀን ደስ ብሎ ነበረ። በቃ ውብዬ እንደው ጀግና ጎበዝ የባለው አጥሩ ፍቅር ሰጥታ ወደ ሷ መለሰችው ብዬ ቪዲዮ ሰርችላችሁ ነበር። እውነትም እንደዛ ነበረ። ቪዲዮ ገብታችሁ ብታዩ በነጭ በነጭ ለብሳ እንደው በቃ ይመለስልኛል ብላ ብዙ ነገር አድርጋ ነበረ ማለት ነው። እንግዲህ ያ ነገር ሁሉም ፈሰሰ ማለት ነው። ያ ነገር ሁሉም ሳይታወቅ ሄደ ማለት ነው እና ምንም ነገር ማለት ነው። መልሶ እንግዲህ ጂጂ ማለት ነው እንግዲህ ልጆች ያላት ያወቀች፣ ድፍረቷ ገና ጩጪ ናት፣ ገና ናት እንደዚህ አይነት ነገር እያለ እሷም መልሳ እንደገና ደግሞ ወደ ናሆጋ ግልብጣለች ይላቸዋለሁ እንግዲህ። እሷም ልሙት ትሙት ከፈለገች እሷም ራሱ በቃ ልሞት ነው ምንድነው ብላ ሆስፒታል ገብታ ነበረ። አሁን ትንሽ ቆይታ ታያላችሁ። አረገዝኩኝ ብላ ነው የምትመጣ ማለት ነው። አረገዝኩኝ ብላ ነው ወይ አረገዝኩኝ እንደዚህ ብላ ትመጣለች ብዬ እንዶ የባሰ የባሰ አሁን እሳ ገና ሊያቃጥሏት ነው ገና ገና ማለት ነው። ገና በጣም ሊያቃጥሏት ነው እና በጣም ያስጠላ ማለት ነው። እንደዚህ አይነት ነገር ስናንተ ፈገግ ስትሉ፣ ስስቁ አንድ ላይ ሆናችሁ መጣችሁ የልጆቻችሁ ፍቅር ስትሰጡ ነው የሚያምርባችሁ። ምሽ ላዚም እንደዚህ ጭቅጭቅ እንዚ በቃ የማይጥም ነገር እንደዚ የሚያስጠላ ነገር። አረ ብስምላ ትንሽ አይከብዳችሁም እንዴ እንደው በመሀላቸው ዳጊ ተጨናነቀ። በእውነት ናሆ እሺ በላት፣ ልጇን ስጣት፣ ተነሳላት። ተአርገዋ ውረድ ሲሎ እን ያው እሱ ላይ የጮሆበት ዘርበልልኝ ያለው ማለት ነው። ዘርበልልኝ ያለው ማለት ነው። እና በጣም ከባድ ነው። ብቻ እንደዚህ አይነት ነገር አለ፣ አያጋጥመን ማለት ነው። እንዲያ እንግዲህ ያጋጥማል አለ ደማ እንደዚያ ይለት ነገራት ታምጣ። እንደዚያ ይለት ነገር አላጠብቀን ማለት ነው። እንግዲህ እኛ ምንመኘው እናንተ ፍቅር ይስጣችሁ፣ ሰላም ይስጣችሁ። መቼም ተለያዩ አንልም፣ ተለያዩ አንልም። እውነት ያለው ፍቅር ይስጣችሁ፣ ሰላም የድሮ ፍቅራችሁ ይመለስላችሁ። የአሁኑን ተውት እና ማለት ነው። የዘጠና ስድስቱ ይምጣላችሁ ማለት ነው። አሁን ዘጠና ሰባት እንግዲህ የተመታ ጊዜ ነው። ዘጠና ስድስቱ ፍቅራችሁ እየመምጣላችሁ ማለት ነው። እና ቤተሰብ፣ እናንተ ሐሳብ አስተያያችሁ ኮሜንት ላይ ያስቀምጡ እያለው ሐሳባችሁ ማለት ነው እንግዲህ ውብዬ ይስተካከል ብላችሁ ማለት ነው። በሌላ ደግሞ በአዲስ እስከ ስንመጣ ድረስ መልካም ቀን ይላችሁ። ባይ ባይ።